ሄለው፣ ሰላም። ጤናሽ? አለን ይመስገን። ሰናይ ትባላለሁ። እንዴት ነሽ? ደህና ነሽ? አለን ይመስገን። ከማኔጅመንት ቢሮ ነው የምደውለው። ያው እንግዲህ ሰሞኑን ቲክቶክ ላይ በደንብ አይተንሻል። ታሪክሽንም በደንብ እየተከታተልኩ ነበርና አሁን ስክሽን ሳገኘው ኤክሳይትድ ሆኜ ነው ቢሯችን እስቲ ብቅ በይና ስለ አንዳንድ ነገሮች ላናግርሽ ነበረ አው እስኪ የስራ እድልም ደግሞ እኛ ጋር ለአንቺ የሚሆን ነገር ሰርተሽ የምታገኝበት የምትለወጭበት ኦፖርቹኒቲ ያለ ብዬ ስላሰብኩኝ ከማኔጅመንቶቹ ጋርም ዲስከስ አድርገናል። እስቲ አንቺም ደግሞ እኔና ያለውን ነገር ምንገርሽ ፈቃደኛ የምትሆኝ ለቡ መብራት አይል መስቀለኛ ጋር ነው። ስትደርሺ ደውዪልኝ፣ እሺ? ጠብቅሻለሁ። መልካም ቀን፣ ሰላም። ተደውሎ ልኝ ነበር የመጣሁት። ሰናይት ደንበኛ መቶ ነበር። ሪክሴፕሽን እባክሽ አረፍት በይና ሽ ተስፋ ነሽ ሰላም ነሽ እንኳን ደህና መጣሽ። ስለሆነ ያለው የዛሬዋ እንግዳችን በቲክቶክ ፕላትፎርም የምናውቃት ለብዙዎች አሪያ መሆን የምትችል በዘመናችን ካሉ ብርቱ ሴቶች መካከል አንዷ የሆነችው እጅግ በጣም ጠንካራ እናትና ጀግና ሴት ናት ከምናውቃቸው አንጋፋ አርቲስቶች መካከል በተለያዩ የበጎ ስራዎቿና ና ሴቶችን በማበረታታት የምናውቃት ድምፃዊት ቬሮኒካ አዳነ ጋር በተለያዩ የሶሻል ሚዲያ ፕላትፎርሞች ቪዲዮዎቿን ተመልክተናል። ድምፃዊቷ የዛሬዋን ባለ ታሪካችንን ከጅማ ወደ አዲስ አበባ በምትመጣበት ወቅት በእንግድነት ቤቷ ተቀብላ ያሳለፉትን ጥሩ ጊዜ በራሷ ቲክቶክ ገጽ ላይ አጋርታን ተመልክተናል። ከምልክተኛው ጋርም የማስታወቂያ ስራዎችን ሰርታ አይተናል። ከእኛ ጋር ደግሞ የሚኖረን ቆይታ ተጋበዙልን። ይህ እርዳታ አይደለም። መጀመሪያ ጊዜ እኔ ማስታወቂያ ለመስራት ነው ወደ እኔ መጣሽ። ስለዚህ ማለት የምትፈልጊው ነገር ካለ ግን ማስተላለፍ ትችላለሽ። የኢትዮጵያ ሕዝብ አብሮኝ እስካሁን ድረስ ስለነበረ በጣም አመሰግነዋለሁ። ፈጣሪንም አመሰግነዋለሁ ለዚህ ሰዓት ስላበቃኝ። እሺ፣ ተስፋ ነሽ። በድጋሚ እንኳን ደህና መጣሽ። ሰላም ጠበቅሽ። አለን አለን እንዴት ነበር ጅማ ጅማ ቆንጆ ናት መቼ መጣሽ ፍቅር በመጣሽ አንድ ሳምንት አልሞላኝም ኧረ እንዴት አገኘሽው አዲስ አበባ ቆንጆ ጥሩ ነው ቆንጆ ነው አይ ጥሩ እኛማ ያው እንግዲህ ሰሞኑን በቲክቶክ ላይ ሶሻል ሚዲያም ላይ በደንብ እያየንሽ ነበረ ያለውን ነገር ቼክ አድርገን ነበር ስልክሽን ራሱ ለማግኘት ያው ብዙ ፈልቶብን ነበር እና ከዴምስ ሪል እስቴት ከማኔጅመንቶችም ጋር ያው ተነጋግረን ነበረ ላንቺ እንደምታቂው ዴምስ ሪል እስቴት ትልቅ ካምፓኒ ነው። አንጋፋ ካምፓኒ ነው። ለብዙ ሰዎች የስራ እድል ሰጥቷል። እና አንችንም ደግሞ በዚሁ ካምፓኒያችን የስራ እድል ለመስጠት ነበረ የጠራንሽ። እሺ፣ በጣም ደስ ብሎኛል። ይህ ሁለተኛ ስራዬ ነው። ያው የመጀመሪያውን አይተውሸዋል ብዬ ተስፋ አረጋለሁ። ከመልክተኛው ጋር ነው ዛሬ መልክተኛው ሱቅ ነው ያለሁት። የመጀመሪያ ፕሮሞሽን የምሰራ ነው። አሁን የማሳያችሁ ስልክ ቀለል ያለ ስልክ ለምትወዱ ሰዎች የሁለተኛ ስራዬ ነው። ደስ ብሎኛል። ምንድን ነው ስራው ግን? እሺ ያው እንግዲህ እንደምታውቂው ደሞ ሲልስቴት አንጋፋ ካምፓኒ ነው። እስከ 30 አመት በላይ መንገድ ስራ ላይ የቆየ ትልቅ ድርጅት ነው። ሌሎችም ሲስተር ካምፓኒዎች አሉት። ወደ ሰባት የሚጠጉ የሆቴሎች፣ የፋውንዴሽን ስፔሻሊስቶች እንደዚሁም ደግሞ የማርበል። አሁን ደግሞ ረም ፎከስ አድርገን እየሰራን ያለንበት ትልቅ መንደር እየገነባን ነው 65 ሺህ ካሬ ላይ ያረፈ ትልቅ መንደር፣ ዘመናዊ መንደር እየገነባ ነው እና እዛ ላይ ሽያጭ ጀምርና ስማችን ብድ ታቀል አስባለሁ። እና እዛ ላይ በሽያጭ ሰራተኝነት እንድትሰሪ እድሉ ላመቻችልሽ ነበር። እሺ፣ በጣም አመሰግናለሁ። እሺ፣ የተወሰነ ደግሞ ስለ አንቺ ንገሪ ንስት እየተማርሽ እንደሆነ ሰምቻለሁ። ስንተኛ አመት ነሽ? መቼ ነው ግራጅዌት የምታደርጊው? ኮምፒውተር ሳይንስ ተማሪ ነው። ኦኬ።

ይህን ያህል የልብ ልባችን ከተጫወተ፣ በነገራችን ላይ ስራ ስላገኘሽ በጣም ደስ ጊዜ ተስፋ አድርጋለሁ። እስክሪን ላይ ደግሞ ምን ነገሮችን ተስፋ ነሽ እንግዲህ እዚህ እስክሪን ላይ ቤቶቹ ምን ምን ይመሳሰላሉ የሚለውን ነገር ምን ምን ያካትታል የሚለውን ነገር ዲቴል ኢንፎርሜሽን ሰጥሻለሁ። ያው በኋላም ደግሞ አንቺ ከስተመሮች ሲመጡብሽ በምን አይነት መንገድ ኢንፎርሜሽን እንደምትሰጪ በዛው አሳይሻለሁ ማለት ነው። ይህ እንግዲህ አጠቃላይ ሳይታችን ነው። ይሄ ዋናው መንገድ ወደ ሀይሌ ጋርመንት የሚወስደው ዋናው ሀይዌው ነው። እዚህ በቢሯችን ፍለፊት ያለው ማለት ነው። ሳይታችን ወደ 40 ሜትር ያህል ከዋናው መንገድ ገብ ያለ ነው። ይሄ ደግሞ ያው እንደሚታወቀው አሁን ላይ የኮሪደር ልማት የሚያሳስበን ነገር አይደለም ማለት ነው። ኦሬዲ ወደ 15 ሜትር ያህል ተቀንሶ በመንግስት እየለማ ነው ያለው። ስለዚህ ሳይቱ ተገንብቶ ካለቀ በኋላ የልጆች መጫወቻ፣ መናፈሻ ግሪነር ይሆናል ማለት ነው። ለሳይታችን ጥሩ ነገር ይሆናል ማለት ነው። ይሄ አጠቃላይ 65 ሺ ካሬ ላይ ያረፈ ትልቅ መንደር ነው እየገነባ ነው ያለ ነው። ከዋናው መንገዳችን ወደ ስድስት የሚሆን መግቢያ መንገዶች ይኖሩታል በፊት ለፊት በኩል በጀርባም ደግሞ ሌላ አማራጭ መንገድ አለ። ሳይታችን ኦልሞስት ከሶስት ትላልቅ አደባባዮች መካከል ነው ያለው። ይሄ ደግሞ አድቫንቴጁ ትራፊክ ክራውድድ እንኳን ቢሆን አማራጭ መንገድ መጠቀም እንችላለን ማለት ነው። እዚህ ጋ እንደምታየው ቻድ ኢምባሲ አለ፣ ጫፍ ላይ ሀይሌ ጋርመንት አደባባይ ደግሞ አፍሪካ ሲዲሲ አለ። ስለዚህ ከነሱ ኢንተርናሽናል ከሆኑ ኦርጋናይዜሽኖች መካከል መሆናችን ደግሞ የራሱ የሆነ ለአንድ ቫሊዩ ይጨምርልናል። እነኚህ ወደ ሀምሳ ሶስትም የሆኑ ቪላ ቤቶችን ከዚህ በፊት ሰርተን ያስረከብናቸው ናቸው። ሳይታችን ላይ የሚገኙ ናቸው። ወደ ጂ ፕላስ ቱ ጂ ፕላስ ትሪ እነኝ ወደ አምስቶቹ መንደሮች ደግሞ መንደር አንድ መንደር ሁለት መንደር ሶስት መንደር አራት እና መንደር አምስት ይባላሉ። እንደ ፕሮጀክት ወደ ሁለት ፕሮጀክት ነው ያለን። አንደኛው ከአንድ አመት ከስድስት ወር ጀምሮ የሚረከቡ ናቸው። ፕሮግረሳቸው ወደም ግንባታቸው ሄዱ ናቸው። ሌሎቹ ደግሞ ከሶስት አመት ጀምሮ የሚረከቡ ናቸው። ሁሉም በሚባል ደረጃ ያው ፕሮግረስ ላይ ናቸው ያሉት አነሰን በዛ ህንጻዎቹ በጠቅላላ ጂፕላስ ፕላስ 25 ነው የሚሆኑት። እያንዳንዶቹ ኮምፓውንድ ውስጥ ሌላ ኮምፓውንድ ይኖራል። ስለዚህ ከሴፍቲ አኳያም ደግሞ ጌትድ ስለሆነ የሚሆነው እግረኛም መኪናም ቼክ እየተደረገ ነው ማለት ነው የሚገባው። ህንጻው ተገንብቶ ካለቀ በኋላ ይህንን ይመስላል። መኖሪያ ቤቶች ያሉት ከሁለተኛ ፎቅ እስከ 25ኛው ከዛ በላይ ያሉት ናቸው። ከዛ በታች ደግሞ መንደሩ በጠቅላላ የመኪና ማቆሚያ ነው ያደርግ ናቸው። አንድ ቤት ለሚገዛ ወደ ሁለት የመኪና ማቆሚያ እንዲኖር ተደርጎ ማለት ነው። እዚህኛው ብሎክ ላይ ደግሞ ቅድም ያልኩሽ የሚሸጡ ሱቆች ያልኩሽ ናቸው ከግራውንድ ጀምሮ እስከ ሶስተኛ ፍሎር ድረስ ይኖራሉ። በመሀል ኤኒ ጥያቄ ካለሽ ማቋረጥ ትቻለሽ፣ ጥቂት ትቻለሽ። ይሄንኛው መንደሩ በጠቅላላ ሎት ውስጥ ወደ አምስት የመኪና ማቆሚያ እንዲኖር ተደርጎ ነው አሬንጅ የተደረገው። ከፊት ለፊት የሚሸጡ ሱቆች አሉ፣ ከጀርባ ደግሞ የመኪና ማቆሚያ ይኖራል። ያው እንግዲህ ሪልስቴት ላይ እንደምታውቂው ትልቁ ቻሌንጅ የሚባለው የሴፍቲ ጉዳይ፣ የውሃ የመብራት መኪና ማቆሚያ በተባለው ጥራትና ፍጥነት መገንባታቸው እነሱ እነሱ ናቸው። እንዲሁም ደግሞ ኮምፓውንድ ውስጥ ኮምፓውንድ ውስጥ ደግሞ ምን ምን አለው የሚለውን ነገር ማለት ከሴፍቲ አኳያ ሶልቭ ያደረገ ነው። እንዴት ነው መሳለች? በኮምፓውንድ ውስጥ ሌላ ኮምፓውንድ ስለሆነ ያለው ልጆች እንኳን ከሊፍት ወዲያው ቢወርዱ ከደረጃ ወዲያው ቢወርዱ ቀጥ ብለው አስፓልት ጋር ወይ ኮብል ጋር አይሆኑም ማለት ነው። ኮምፓውንድ ይኖረዋል። የውሃና የመብራት ያው መንግስት ፕሮቫይድ የሚያደርግልን አለ። አሁን ግን ከረንትሊ ሳይት ላይም እየተሰራ ያለው በኋላ እናየዋለን፣ ከሳይቱ በወጣ በከርሰ ምድር ውሃ ነው። ስለዚህ የውሃ መቆራረጥ አይኖርም ማለት ነው። መብራት ደግሞ እያንዳንዳቸው ብሎኮች ለሊፍቶቹ ብቻ ሳይሆን ከየቤቶቹ ጋር ኮኔክትድ የሆኑ ናቸው። ስለዚህ አውቶማቲካሊ የሚበሩ ናቸው ማለት ነው። የውሃና የመብራት መቆራረጥ አይኖርም። ሌላው መንገዶች ናቸው። ሌላው ለየት የሚያደርገው ነገር ምንድን ነው? ዴይም ሲሪል ሴት ዊኬንድም ላይም ቢሆን ኤኒ ኦኬዥን ላይ ለሶስቱም እድሜ ክልላት የሚሆኑ ለህፃናት መጫወቻ፣ ለወጣቶች ስፖርት ማዘውተሪያ፣ ለትላልቆችም ደግሞ በሀዘንም በደስታም ጊዜ ድንኳን የሚተከልበት፣ ሃይማኖታዊ አክቲቪቲዎች ደግሞ የሚከናወኑበት ይኖራል እና ከዛ ከዛ ያወደ ምስል ለየት የሚያደርጋቸው ነገሮች ናቸው። እዚህ ከኮርነር ቦታ ላይ ወደ ጂ ፕላስ አራት ትልቅ ሞል ይኖራል። ሲኒማ ቤቶች፣ ጂምናዚየሞች፣ ሌሎችም አክቲቪቲዎች ይኖራሉ። ስለዚህ ከኮምፓውንዳችን ሳንወጣ ባንክ፣ ካፌ፣ ሬስቶራንት፣ ሱፐር ማርኬቶች ኔ ነገር እዚህ ኮምፓውንድ ውስጥ ማግኘት እንችላለን ማለት ነው። እዚህም ጋር ደግሞ ተጨማሪ እዛ ጋ ማናገኛቸውን አክቲቪቲዎች ማግኘት ይቻላል ማለት ነው። ህንጻዎቹን እንግዲህ እንደምታያቸው ሁሉም በሚባል ደረጃ አሬንጅ ያደረግ ናቸው። ናቹራል ላይት ቬንቲሌሽን እንዲያገኙ ተደርገው ነው። ሀርሽ የሆነ የጠዋት የሚሆን የከሳት ሀርሽ የሆነ ፀሐይ እንዳያገኛቸው በመሀላቸው ድስ ወደ 25 ሜትር ያህል ዲስታንስ ያላቸው ናቸው። ስለዚህ ሁሉም ቤቶች ናቹራል ላይት ቬንትሌሽን እንዲያገኝ ተደርገው ነው። የፓርኪንግ መግቢያ፣ የሱቆች መግቢያ፣ የአፓርትመንት መግቢያ የተለየ የሚያደረግ ናቸው። እንዴት አየሻቸው? ቤቶቹ ቆንጆ ናቸው። አሪፍ ናቸው። ቆንጆ ናቸው። እነኝህ እንግዲህ በየህንፃዎቹ መካከል የሚገኙት የመዋኛ ገንዳዎች ናቸው። የስፖርት ማዘውተሪያ ወክ ማድረጊያ እነኝህ ነ ነገሮች አሉ ማለት ነው። ባልከኒዎቹ ደግሞ እንደምታያቸው አንዱ አንዱ ላይ ጥላ እንዲጥል ተደርጎ ሀርሽ የሆነ ፀሐይ እንዳያገኛቸው ነው። ይህን ይመስላል ለምጠይቂኝ ጥያቄ አለ? እንግዲህ ተስፋ ነሽ ያው ያየናቸውን ፕሮዳክቶች ወደሻቸዋል ብዬ አስባለሁ ደም ሲመጡ የሚታጣ ነገር የለም አቅም ላላቸውም ለመካከለኞችም ሚችም ዝቅተኛ አቅምም ላላቸው ለሁሉንም የሚያዳርስ ነው እንግዲህ ፕሮዳክቶች ይዘን የመጣ ነው እንዴት አየሻቸው ቆንጆ ናቸው አንዳንድ ጥያቄዎች አሉኝ ምንድን ነው ቤቶቹ ስንት መኝታ ነው ያላቸው ቤቶቹ ከባለ አንድ መኝታ ጀምሮ እስከ ባለ አራት መኝታ ነው። ሌሎቹም ደግሞ ያው የሚሸጡ ሱቆች አሉ። ከሁለት መኝታው እስከ አራት መኝታ ያለው ተጨማሪ የሰራተኛ መኝታ በውስጥ በኩል የራሱ የሆነ መታጠቢያ ያላቸው ናቸው። ተጨማሪ ላውንደር ያላቸው፣ የራሳቸው ስቶሬጅ አላቸው። ኮምፓውንድ ውስጥ ደግሞ ምን ምን ነገር አለ የሚለውን ነገር በኋላ ስንሄድ እናያቸዋለን። ጥሩ ነው። አሁን ደንበኞቼ ከውጭ የሚመጡ እንዴት ነው የባንክ ብድር ምናምን እናመቻቻለን ስትሉ ነበር። ና እስቲ በምን አይነት መንገድ ነው ልታብራሪ ሊኝ ትቻላለን? ይቻላል። አሁን እኛ ኦልሞስት 60 ፐርሰንት የሚሆነው ደንበኞቻችን ዲያስፖራዎች ናቸው። ሁለት አይነት መንገድ አለ። አንደኛው እዚህ ዘመድ ካላቸው ቤተሰብ ጓደኛ ካላቸው ቢሮ መጥቶ ኢንፎርሜሽንን ወስዶ እነሱም ሊከፍልላቸው ይችላል። ካልሆነ ደግሞ እነሱ ከውጭ ሆነው ገንዘብ አስተላልፈው ስሙ የቤቶቹ ሪሲት የሚሆን ሙሉ ባንክ የሚፈልጉ ከሆነ በገዢዎቹ ስም ይሆንና እዚህ ተወካይ ያላቸው መጨረስ ይችላሉ ማለት ነው። ሁለተኛው ደግሞ አማራጭ ባሉበት ቦታ ሆነው በቪዲዮ ያለውን ምን አይነት ቤት ነው የሚገዙት ቢሮችን፣ ምን ይመስላል ያካፈሉ ሁኔታው ሳይት ላይ ያለው ፕሮግረስ፣ የሚገዙት ቤት ደግሞ የተኛው ጋር ይገኛል የሚለውን ነገር እሱን በሙሉ በቪዲዮ ኮል ከጨረስም በኋላ እዛም ካሉበት ሆነው ከፍለው በእኛ አካውንት ማለት ነው። በራሳቸው ስም ደረሰኝ ውል የባንክ ማማራጭ ሊፈልጉ ከሆነ በራሳቸው ስም ጨርሰን በዲኤችኤል ያሉበት ሀገር ድረስ እናደርሳለን ማለት ነው። የባንክ ብድር ደግሞ ቅድምም እንዳልኩሽ አንቺም ብለው ተስፋ ነሽም ብለው በሚመጡ ለሀያ ደንበኞች ብቻ ይሄ አርባ ስልሳ የሚባለውን የባንክ ብድር እናመቻቻለን ማለት ነው። ጥሩ አጋጣሚ ነው እንግዲህ ለሀያ ደንበኞቼ እኔም ብለው ለሚመጡት ቅናሽ አድርጎላቸዋል። ዲኤምሲ ሪል ስቴት የባንክም አጋጣሚዎች አመቻችቶላቸዋል። ኑና ዲኤምሲ ሪል ስቴት ላይ እንገናኝ። እሺ እንግዲህ ተስፋ ነሽ ይህንን ያህል እዚህ ካለ ሳይት ላይ ደግሞ ሄደን ያለውን ነገር እኔ እኔ እንግዲህ እሺ። እንግዲህ ተስፋ ነሽ አሁን 65 ሺህ ካሬ ላይ እያረፈ እንግዲህ ትልቅ መንደራችን እየገነባን ያለን ቦታ ላይ ነው የምንገኘው። ከሄድ ኦፊሳችን የተወሰነ ርቀት ያለው ነው እንዳየሽው ሳይታችን ከሶስት ትላልቅ አደባባዮች መካከል ነው የሚገኘው። ይሄ ደግሞ አድቫንቴጁ ያው ክራውድ ድንኳን ቢሆን ሌላ አማራጭ መንገድ ከተማሪዎቻችን ይጠቀማሉ ማለት ነው ልጆቻችን። በዚህ ዋናው መብራት ከደቡብ መብራት ወደ ሀይሌ ጋርመንት የሚወስደው ትልቁ መንገድ እንዳየሹ የተወሰነ ሴት ባክ ገባ ያለ ነው ወደ አርባ ሜትር ያህል። እሱን ደግሞ ያው ለኮሪደር ልማት ግሪነሪው ይሆናል። ፋውንቴን፣ ልጆች መጫወቻ ተጨማሪ ነገር ይሆናል። በተለይ ደግሞ ኮምፓውንዱ ተጨርሶ ከተረከበ በኋላ ቆንጆ የሆነ ቦታ ነው ማለት ነው። የሚሆነ ልጆችም ደግሞ ቢኖሩ እዚሁ ዊኬንድ እንኳን ቢሆን ከዚሁ ሳይወጡ መጫወት ይችላሉ ማለት ነው። መንደራቸው ሆኖ አምስት ናቸው። አንድ ትልቅ መንደር ነው። በመንደር ውስጥ ሌላ ደግሞ መንደሮች አሉ ማለት ነው። ስለዚህ ይሄ አሁን ያለንበት መንደር አንድ ይባላል። ከጀርባ መንደር ሁለት አለ፣ መንደር ሶስት፣ መንደር አራት ጫፍ ላይ ደግሞ ያለችው መንደር አምስት የሚባለው ነው። ቢሮም በደንብ አድርጌ መሀል ላይ እንግዲህ ያሉት ቅድም ያየናቸው ናቸው ወደ ሀምሳ ሶስት የሚሆኑ ቪላ ቤቶች ከዚህ በፊት ሰርተን ያስረከብናቸው ናቸው ናቸው ቢልዲንጎቹ እንግዲህ እንደምታያቸው በእንዲ አይነት ጥራት ነው እሚሰራ ናቸው ያለው በነገራችን ላይ ባልንበት ሰዓት እና ጥራት እንዲረከብ አዲስ ቴክኖሎጂ ይጠቀምና ያለ ነው ከሳውስ ኮሪያ ኢምፖርት የተደረገ ማቴሪያሎቹንም ቅድም ወደ ህንፃው ስንገባ እያየሻቸው ነበር ነው ባለሙያዎችን መጥተዋል አልሙኒየም ፎርም ወርክ ላይ እየሰራን ያለ ነው። በፊት በእንጨት ምንሰራውን በፓኔል ምንሰራውን በእሱ ሪፕሌስ ያደረግነው አልሙኒየም ፎርም ወርክ ነው ማለት ነው። እንግዲህ እንደምታያቸው ህንፃዎቹን እየሰራናቸው ያለን በጥራት እና በፍጥነት ነው። ኦልሞስት ይሄ ከኤስካቬሽን ውጭ የሰባት ወር ፕሮግረስ ነው ግንባታ የፈጀብን ማለት ነው። በዚህ አይነት ፍጥነት ቶሎ የሰራንበት ምክንያት ምንድን ነው መሰለሽ? በአዲስ ቴክኖሎጂ ነው የሚጠቀምን ያለ ነው። አልሙኒየም ፎርም ወርክ ይሄ ማለት በፊት በእንጨት ፓኔል ምንሰራውን አሁን ሪፕሌስ ያደረግነው ባለሙ ኢንፎርም ወርክ ነው ማለት ነው። ይሄ ደግሞ አድቫንቴጁ ከኳሊቲ አንጻር፣ ከፕራይስ አንጻር እንዲሁም ደግሞ በተለይ በተለይ ደግሞ ከጊዜ አንጻር በደንብ አድቫንቴጅ አለው ማለት ነው። በፊት አይተሽ ከሆነ የእንጨት ፓኔሎች ኦልሞስት አንድ ወር የሚፈጁትን ወደ 27 ቀን የሚፈጁትን አሁን ላይ አንድ ፍሎር ለመሙላት በአንድ ሳምንት ውስጥ እየሞላን ነው ማለት ነው። ሽንጎቹም ደግሞ እንደምታያቸው ስሙዝ ሆኖ ነው የሚያልቁት። ሌላ ደግሞ ያው ኮለንም እንዳንጠቀም አድርጎናል። ይሄ ማለት ምንድን ነው? አስተውለሽ ከሆነ ሳሎን ውስጥ ሜንታ ቤቶች ውስጥ ትላልቅ ሶፋ ሶፋ የሚያላክሉ ኮለኖች ነበሩ። ለማድረግ ይከብዳል፣ ስፔሶችን ይረብሻል። ይህንን ግን እንደምታየው ረዘም ብሎ ቀጠን ያለ ነው። ለስትራክቸርም የበለጠ አድቫንቴጅ አለው። አሁን ደግሞ ከረንትል የመሬት መንቀጥቀጥም ይህን ይነገር ስላለ ከሱም ከሱም አንጻር ሺሮን መጠቀማችን አድቫንቴጅ አለ። ይህንን እንደ ፓርቲሽንም ነው የምንጠቀምበት ፕላስ ደግሞ ስፔስ የሚቆጥብልናል ነው ፈርኒሽን ደግሞ ለማድረግ ስፔሶችን አይረብሽም ማለት ነው። ሮም ሀይቱንም እንግዲህ እንደምታየው ይህንን ይመስላል ወደ ለውበቱን ጥሩ ነው። ቬንትሌሽን እንዲያገኝ ተደርጎ ኦልሞስት ካለቀ በኋላ ሌት ወደ ሶስት ሜትር እንዲሆን ተደርጎ ነው እየተሰራ ያለው። ያው ኮምፓውንድ ውስጥ ምን ምን ያካትታል የሚለውን ቅድም ቢሮን ውስጥ ገለጻ አርጌልሻለሁ። ህንፃዎቹ ደግሞ ምንምን ያካትታቸዋል የሚለው እንግዲህ እንደምታየ አቀማመጦቹ ናቹራል ላይት ቬንትሌሽን እንዲያገኝ ተደርጎ ስ ሁሉም ስፔሶች በተለይ ደግሞ ሳሎኖቹ፣ ወይንታ ቤቶቹ፣ ማስተር ቤድሮሞቹ በጠቅላላ አሬንጅ የተደረጉት ዋናው ከግድግዳው አጠገብ ነው ማለት ነው። ምክንያቱም አብዛኛውን ጊዜ ረጅም ሰዓት ሰው ያሳልፋል ተብሎ የሚገመተው እዛ ስለሆነ ነው። ሌላው ዲዛይናችን እንግዲህ ለየት የሚያደርገው እና አንቺም ደግሞ ለደንበኞች ሸጭ በደንብ የሚወዱት ምን ፖይንት ነው መሰላሽ ወደ አምስት የሚሆኑ ሊፍቶች አሉ። ለየት የሚያደርጋቸው ነ አንደኛው የካርጎ ብቻ የዕቃ ነው። ትላልቅ ፈርኒቸሮች፣ ፍሪጆች፣ ሶፋዎች ይኔ ነገር እንዲተላለፍባቸው። የቀሩት አራቶቹ ደግሞ ለሰው ናቸው ማለት ነው። ስለዚህ አንደኛው እንኳን ቢበላሽ በካፕ ወደ ሶስት ይኖረናል። ሁለት ቅድም የመጣንባቸው ደረጃዎች አሉ ፋይርሬት እንዲሆኑ የደረቁ ሸሸመጣያዎች በየፍሉሮቹ አቬለብል ናቸው። ሜካኒካል ሩም አለን። ሜካኒካል ደግት አለን። እነ የኤሌክትሪክ ቆጣሪ መቀመጫዎች፣ የውሃ ቆጣሪ፣ የኢንተርኔት ቦክሶች የሚቀመጡበት አስተሎች ደግሞ ከሆነ አንዳንድ ቆጆ ህንፃ የተሰራ ና የዲሽ መስመሮችን የኤሌክትሪክ የስልክ መስመሮች ህንፃውን ውበት የሚያበላሹታል። እኛ ጋር በደንብ በደግት ዊል ኦርጋናይዝ ነው የሚያልፉ ናቸው። ይህ ችግር እንኳን ቢኖር ዚ አክሰስ ሜንቴን የሚታደረግበት ነው ማለት ነው። እንግዲህ ከሞላ ጎደል ይሄንን ይመስላል። አሁን ኦልሞስት ምን እንደምታቸው የፍሬም እየተሰራ ነው። መስታወት እየተገጠመ ነው። ሴራሚክ ስራም ጀምረናል። በደንብ አርገን በፍጥነት እየሰራን ነው ያለ ነው። ያው እንግዲህ ይሄ ደግሞ የሆነበት ምክንያት ከዚህ በፊትም እንዳልኩሽ ማሽናሪዎቹ በእጃችን ናቸው። ከሰላሳ ዓመት በላይ ነው እንደ ድርጅት ስንሰራ የነበረው እና መኪኖቹ በእጃችን ናቸው። እዚሁ ነው ሳይት ውስጥ ነው ኮንክሪት ሚክስ ተደርጎ እየሞላን ያለ ነው እና ቢሮችን ጀርባም ደግሞ ትልቅ መጋዘን አለ። ይህ ኢምፖርት የሚደረጉ ብረቶች፣ ሴራሚኮች ይህ ነገር ሴቭ የሚደረግበት ቀንሰንም ደግሞ እዚህ ሳይት የተወሰነ አለ። ሰበታም ደግሞ ኦልሞስት ወደ 8 ሺ ካሬ ላይ ያረፈ ትልቅ ስቶሬጆች አሉ። ሎኬት የሚመረትበት አሸዋ የሚጠራቀምበት ብረቶች፣ ሳንዶች ይህ ነገር ሴቭ የሚደረግበት አለ። በነገራችን ላይ እዚህ ላይ ሳልነግርሽ ያለፍኩት ነገር ይሄ አልሙኒየም ፎርምወርክ የምንጠቀመው ስትራክቸራል ኤሌመንቶቹ ብቻ ናቸው። ይሄ ማለት ያው በፍጥነት መገንባት ያለባቸው ማለት ነው። ውስጥ ለውስጥ ደግሞ ያሉትን ፓርቲሽኖች ብሎኬት እንሰራቸው። ይህ ደግሞ ምናር ያደረግንበት ምክንያት ምንድን ነው? ኤኒታይም ስፔሱን አሬንጅ ማድረግ ቢፈልጉ እንደተቀበሉ ሊሆን ይችላል። ከተቀበሉ በኋላ ስፔሱን አሬንጅ ማድረግ ቢፈልጉ መቀላቀል የሚፈልጉት ማስፋት የሚፈልጉት ኤኒ ነገር ብሎኬት ስለሆነ እንደፈለጉት ማለት ይችላሉ። ይሄንን ይመስላል እንግዲህ። እንዴት አየሽው? ቆንጆ ነው። በጣም አሪፍ ነው። አዎ ቆንጆ ነው። እንግዲህ ለ ሀያ ደንበኞቼ እኔም ብሎ ለሚመጡት ቅናሽ አድርጎላቸዋል። ዲኤምሲ ሪል ስቴት የባንክም አጋጣሚዎች አመቻችቶላቸዋል። ኑና ዲኤምሲ ሪል ስቴት ላይ እንገናኝ።